ሰላም ጤና ይስጥልን ውድ የሀሳብ ሚዲያ ቤተሰቦቻችን፣ እንደምንቆያችውልን ሳምንታዊ የሀሳብ ዊክሊ ፕሮግራማችን እንሆ ተጀምሯል። ሀሳብ ዊክሊ እንግዲህ በሳምንቱ የተነሱ አበይት ጉዳዮችን በመመራረጥ ወደ እናንተ የምናደርስ ነው የሚሆነው። በዚህ ሳምንት እንግዲህ በሀገራችን ብሎም በዓለም አቀፍ ደረጃ የተለያዩ አበይትና ዋና ዋና ጉዳዮች ሲነሱ ነበረ። ከእነዚህን ጉዳዮች መራርጭ ወደ እናንተ ማደርሳችሁ ነው የሚሆነው። የመጀመሪያ ጉዳያችን የሚሆነው እንግዲህ በዚህን ሳምንት እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ በሀገራችን በተለያዩ የገጠራማ አካባቢዎች ላይ የገጠር ኮሪደር ማስፋፋት እና የገጠር ሞዴል ከተማ የመስራት እንደዚሁም የገጠር ሞዴል ቤቶችን የመገንባት ስራዎችን ሰርተዋል። የተሰሩ ቤቶችንም ተመልክተናል። በዚህም እንግዲህ በርካታ ቦታዎች ላይ የገጠር ኮሪደርን ከማሳደግ አንጻር የሀገሪቷ እድገትና የኢትዮጵያ ብልጽግና የሚረጋገጠው በገጠርቷ የኢትዮጵያ ያለውን እድገት ከማሻሻል አንጻር ነውና ጠቅላይ ሚኒስትር ዶክተር አብይ አህመድ በገጠር የሞዴል ቤቶች ግንባታ ዙሪያ ላይ ያነሷቸውን ሀሳቦች ወደ ዝርዝር ወደ እናንተ ማድረስ ነው የሚሆነው። ሌላ ሁለተኛና ትልቅ ጉዳያችን የሆነው እንግዲህ በዚህን ሳምንት የሶማሊያው ፕሬዚዳንት ሐሰን ሼክ መሐሙድ ከአልአረቢ እንግሊዝኛ ጋር ባደረጉት ቆይታ የባህር በር ጉዳይ ላይ በሰፊው አንስተዋል። እንግዲህ ስለ ባህር በር ካነሷቸው ጉዳዮች ውስጥ ኢትዮጵያ የባህር በር ሀገር የሌላት ብትሆንም ነገር ግን ባህር በር የመጠቀም መብት ስላላት በሕጋዊና በፍላጎታዊ መንገድ መጠቀም ትችላለችም ብለዋል። ኢትዮጵያ እንደምናውቀው በተለያዩ ጊዜያቶች የባህር በር ለማግኘት የተለያዩ እንቅስቃሴዎችን እያደረገች ትገኛለች። ሐሰን ሼክ ማህሙድ እንዳሉት ከሆነ እንግዲህ የባህር በር ጉዳይ ላይ በርካታ ሀገራቶች በተለይ ደግሞ በቀይ ባህር ዙሪያ የሚገኙ ሀገራቶች ተቀምጠው መወያየትና መነጋገር አለባቸው ብለዋል። በዚህም ጉዳይ ላይ እንግዲህ ፕሬዚዳንቱ ስላነሱት ሀሳቦች ዘርዘር ያለ መረጃ ይዤላችሁ የመጣው የመጣው ነው የሚሆነው። ሌላው በጣም ተጠባቂውና በዚህ ሳምንት በትልቁ ሲጠበቅ የነበረውና ትናንትና ቁርጦ የተለየለት የሰላም የኖቤል ሽልማት ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንግዲህ የኖቤል ሽልማት ለማግኘት በርካታ እንቅስቃሴዎችን ሲያደርጉ ነበረ። ነገር ግን እንደጠበቁትና እንደሆነው አልነበረም የተሳካው። እንግዲህ ለዶናልድ ትራምፕ ሳይሆን ለቬንዙዌላ የፖለቲካ ተቃዋሚ ነበር የተሰጠውና በትናንትናው ዕለት የሰላም ኖቤል ከመሰጡ ጋር ተያይዞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለምን የሚል ጥያቄ ማስተዋል። በዚህም ጉዳይ ላይ ሰፋና ዘርዘር ያሉ መረጃዎችን ይዤላቸው መጥቻለሁ። ሌላ የመጨረሻ ጉዳያችን የሚሆነው በዚህ ሳምንት በጣም በትልቁ በዓለም አቀፍ ደረጃ መነጋገሪያ ከነበረው ጉዳይ እንግዲህ ሲታይ በጋዛ ሰርጥ ያለው ነውና በእስራኤልና በሀማስ መካከል የተደረጉ የተኩስ አቁም ስምምነት ከትናንትና ዓርብ ጀምሮ እንግዲህ ተግባራዊ መደረግ ጀምሯል። በርካታ ፍልስጤማያኖች ወደ ቦታቸው እየተመለሱ ይገኛሉ እንደዚሁም በጋዛ ሰርጥ የሰብአዊ እርዳታዎችና የሰብአዊ ድጋፎች እየተደረጉ ይገኛሉና ይሄ የተኩስ አቁም ስልውውጥ እንግዲህ በተለይ ደግሞ በተለያዩ የዓለም ሀገራቶች በተለይም ቅቡልነትን ያገኝ ጉዳይ ነው እና በተለይም እነዚህ አይነት ስራዎችን የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሲሰሩ በበርካቶች ዘንድ ምስጋናን እየተቸራቸው ይገኛል። በዚህም ጉዳይ ላይ ሰፋ ያለ መረጃ የማደርሳችሁ ነው የሚሆነው። እንግዲህ ከመጀመሪያ ጉዳያችን ስንጀምር እንግዲህ በዚህ ሳምንት ከሀገራችን የመጀመሪያ ጉዳይ የሚሆነው እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ እንግዲህ ያስገነቧቸውን ሞዴል የገጠር መንደሮች አስመርቀዋል። በምረቃ ፕሮግራሞችም ላይ እንግዲህ የተመለከትናቸው ቤቶች የሀገርን እድገትና የሀገርን ብልጽግና ከፍ ያደረገበትን ሁኔታ ተመልክተናል። እንደምናውቀው በሀገራችን ኢትዮጵያ በተለይ ደግሞ የኮሪደር ልማት ከባለፉት ዓመታት ጀምሮ በርካታ ስራዎች እየተሰሩ ይገኛሉ። እነዚህም ስራዎች እንግዲህ በርካቶች እንደሚሉት በከተማው ኢትዮጵያ ብቻ ለምን ይሰራል? ገጠሩ ኢትዮጵያ ለምን አያስፋፋም በሚለው ላይ እንግዲህ መንግስት ከዚህ በፊት የያዘው እቅድ ነበረ። ከዚህ በፊትም እየሰራባቸው ነገር ግን አሁን ላይ ደግሞ የገጠር ኮሪደር በአዲስና በተለየ እቅድ ተይዞለት በደንብ እየተሰራ ይገኛል። ጠቅላይ ሚኒስትር ዶክተር አብይ አህመድ እንግዲህ ያስመረቋቸው ሞዴል የገጠር መንደሮችን ስንመለከት የኢትዮጵያ እድገትና የኢትዮጵያ ብልዝግና አሁንም እየፈጠነና ከፍ እያለ እንደሆነ ተመልክተናል። እንደምናውቀው በአዲስ አበባና በተለያዩ የክልል ከተሞች ላይ የተለያዩ የኮሪደር ልማቶች ሰርተዋል። አገራችንም ውበቷን በይበልጥ እያሳየች ትገኛለች። ከዚህ ጋ ተያይዞ እንግዲህ በርካታው የኢትዮጵያ ህዝብ የሚኖረው በገጠር አሞ ክፍል እንደመሆኑ አንጻር ከዚህ ጋ ተያይዞ በርካታ የገጠር ኮሪደር ልማቶች እየተሰሩ ነውና በማዕከላዊ ኢትዮጵያ የተሰሩ እንግዲህ የገጠር መንደሮችን ስንመለከት ኢትዮጵያ በጣም በትልቁ ደረጃ ከፍ እያለች ትገኛለች። ከነዚህም ውስጥ እንግዲህ በማዕከላዊ ኢትዮጵያ ወደ አምስት በሚሆኑ ዞኖች ወደ ሀላባ፣ ከምባታ፣ ስልጤ አድያና ጉራጌ ዞኖች የተለያዩ የገጠር ሞዴል ከተሞች ተገንብተው እየተሰሩ ይገኛሉ። አሁንም በቀጣይ ፕሮጀክቶች ተይዘዋል። በነዚህ አካባቢ ላይ እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ ይሄ የማስጀመሪያ ፕሮጀክት ነው፣ እኛ አስጀመርላችሁ እንጂ በቀጣይ የዞን የወረዳ፣ የቀበሌ፣ እንደዚሁም የአካባቢ ነዋሪዎች በመሆን እነዚህ ስራዎች በይበልጥ መሰራት አለባቸው፣ ኢትዮጵያ ማደግ ካለባት ከታች ከገበሬው ጋ ነው መስራት ያለብንም ብለዋል። እንደምናውቀው እነዚህ ሞዴል የገጠር መንደሮችን ስንመለከታቸው በርካታ ስራዎች ሰርተዋል። እንደምናውቀው በጣም ዘመናዊ ቤቶች ናቸው። የተለያዩ የሶላር ሲስተሞች አሏቸው፣ ባዮጋዝ አሏቸው፣ እንደዚሁም የከብት ጋጦዎች እና የተለያዩ እድገቶች የሚያሳዩ ነው። እንደምናውቀው በተለያዩ የሀገራችን ክፍሎች በእንደዚህ አይነት ስራዎችን በተለያዩ ጊዜያቶች ለመስራት ተሞክረው አልተሳኩም። ነገር ግን ጠቅላይ ሚኒስትር ዶክተር አብይ አህመድ አሁን ላይ ከያዟቸው ትልልቅ ፕሮጀክቶች አንጻር እነዚህ ስራዎች ለሀገር ከፍተኛ እድገት አለው። እንደምናውቀው በተለያዩ አካባቢዎች ላይ እነዚህ ስራዎች ቢሰሩ የኢትዮጵያ እድገት በምን ያህል ደረጃ ከፍ ይላል፣ እነዚህ እንደ ማሳያ ናቸው። በቀጣይ ጊዜያቶች ደግሞ በተለያዩ ጊዜያቶች ይሰራሉ። ኢትዮጵያ ብልጽግናው የሚረጋገጠው የገጠሩ ኢትዮጵያ ሲዳድግና ሲለማ ነው። ሀገራችን ከፍተኛ የገጠር ሽፋን ብትሆንም እነዚህ ስራዎች ላይ ደግሞ በአግባቡና በተገቢው መስራት ከቻለን የኢትዮጵያ እድገት ማፋጠን እንችላለን። እንደምናውቀው የኢትዮጵያ እድገትና ብልጽግና ለማሳካት ደግሞ እነዚህ ስራዎች ላይ በተግባሩ እየተሰሩ ነው። ነገር ግን እነዚህ ስራዎችን መንግስት ብቻ ሊሰራቸው አይገባም። በአካባቢ የሚገኙ ማህበረሰቦች፣ እንደዚሁም ደግሞ በተለያዩ ከሀገር ውጭ የሚኖሩ ዲያስፖሮች፣ በሀገር ውስጥ ያሉ ባለሀብቶች፣ እንደዚሁም ደግሞ ትልልቅ ካምፓኒዎች እነዚህን ስራዎች በጋራ ቢሰሩ አንድም ሁለት ቤትም ለገጠሩ ህዝብ ቢሰሩላቸው የተለያዩ እድገቶችን ማምጣት እንችላለን። ህብረተሰባችን ባደገ ቁጥር የእኛም እድገት ነው የሚጨምረው። ዘመናዊነት እየተሻሻለ በመጣ ቁጥር ከዓለም እኩል ምንበት ነው። በእነዚህ መንደሮች ላይ እንኳን የተመለከትናቸው ኢንተርኔት አለ፣ ስልክ አለ፣ የቴሌቪዥን እና የሬዲዮ አገልግሎቶች አሉ፣ የተለያዩ ዘመናዊ የሚባሉ ቴክኖሎጂዎች አሉ። የራሳቸው መጸዳጃ ቤት አላቸው፣ ሻወር አላቸው። እንደዚሁም በአካባቢያቸው የጓሮ አትክልትን አምርተውና እንደዚሁም አልምተው መጠቀም የሚችሉባቸው ከብቶቻቸውን እንዴት በጋጣ ማሳደግና ማርባት እንደሚችሉ ያሳዩበት ፕሮጀክቶች ናቸውና እነዚህ ፕሮጀክቶችም ደግሞ ሌሎች ባለድርሻ አካላቶች የየኃላፊነታቸውን ወስደው በቀጣይ ቢሰሯቸው የሚባሉ ፕሮጀክቶች ናቸውና የኢትዮጵያ ብልጽግና እንዲረጋገጥ እነዚህም ስራዎች ላይ ሁሉም ሰው በጋራ መተባበር አለበት እንላለን። ሌላ ሁለተኛ ጉዳያችን የሚሆነው እንግዲህ ከበዚህን ሳምንት በትልቁ ሲነሳ የነበረው ጉዳይ ነው። በተለይ ደግሞ በአፍሪካ ቀንድ እንዲሁም በቀጠናው በተለያዩ ጊዜያቶች ውዝግብ እያስነሳ የነበረ ጉዳይ አሁን ላይ መፍትሄ እያገኘ ይመስላል። በተለይ ደግሞ ሶማሊያ ሀሳቧንና አጀንዳውን የቀየረችበት መንገድ ለኢትዮጵያ ትልቅ ብስራት ነው። እንደምናውቀው በተለያዩ ጊዜያቶች ኢትዮጵያ የቀይ ባህርን ጉዳይ ካነሳች በኋላ የተለያዩ በቀንዱ የሚኖሩ ሀገራቶች ላይ በርካታ ጫናዎችን ሲያደርሱብን ነበረ። እነዚህን ጫናዎች ተቋቁመን ዛሬ ላይ የቀይ ባህርን ጉዳይ ወደ ዓለም አቀፍ ጉዳይ ማምጣት ችለናል። እንደዚሁም የቀጠናው ጉዳይ አድርገን በቀጠናው በርካታ ሀገራቶች ተወያይተውበትና ተነጋግረው ለኢትዮጵያ የቀይ ባህርን ጉዳይ የመወሰን እንደዚሁም የባህር በር የመስጠቱን ሂደት በሰፊው እየተወያዩበት ይገኛሉ። በተለያዩ ጊዜያቶች ዲፕሎማሲያዊ እንቅስቃሴ ስናደርግባት ከነበረች ሀገር መካከል አንዷ ሶማሊያ ነች እና የሶማሊያው ፕሬዚዳንት ሀሰን ሼክ መሐሙድ እንግዲህ ከሰሞኑ ከአልአረቢ እንግሊዝኛ ጋር ባደረጉት ቆይታ ስለ ቀይ ባህርና ኢትዮጵያ ቀይ ባህር ይገባታል በሚሉ ጉዳዮች ላይ ሰፋ ያለ ሀሳቦችን ሲያነሱ ነበረ። ከዚህ ጋር ተያይዘው እንግዲህ ፕሬዚዳንቱ ሀሰን ሼክ መሐሙድ እንዳሉት ከሆነ። በቀይ ባህር ዳርቻ የሚገኙ ሀገራቶች በጋራ መወያየትና መመካከር አለብን። ውይይታችንም ደግሞ በጋራ የመጠቀምና በጋራ የማደግ ነው። እንደዚሁም ለቀጠናው ጂኦፖለቲካ፣ ቀጠናው ላይ ላለው እድገት ሲባል ሁሉም ሀገራቶች ቁጭ ብለው በቀይ ባህር ጉዳይ መወያየት አለባቸው። ቀይ ባህር የመልማትና የማደግ ጥያቄ እንጂ ቀይ ባህር የጦርነት ጥያቄ ሊሆን አይገባም። ኢትዮጵያ በተለያዩ ጊዜያቶች እንደምታነሰው ቀይ ባህር ላይ እንደግ፣ ቀይ ባህር ላይ እንልማ፣ የቀይ ባህርን ጉዳይ በጋራ እንጠቀም እንጂ በቀይ ባህር ጉዳይ እንጣላ ወይንም በቀይ ባህር ጉዳይ መሳሪያ እንማዘዝ የሚል ምንም አይነት እንቅስቃሴ ስታነሳ አልነበረም። ጠቅላይ ሚኒስትር ዶክተር አብይ አህመድ በተለያዩ ጊዜያቶች ሲያነሷቸው እንደነበሩት ቀይ ባህር ላይ ኢትዮጵያ መቀመጥ ያስፈልጋታል። ይሄ ደግሞ ከጎረቤቶቻችን ጋር ሰጥቶ መቀበል ነው። ከየትኛውም የጎረቤት ሀገራት ጋር በቀይ ባህር ጉዳይ መሳሪያ እንማዘዝም አንታኮስም። ላለፉት ሰባት ዓመታት ምንም አይነት ጦርነት ውስጥ አልገባንም፣ ወደፊትም አንገባም። እነዚህ ሂደቶችን ደግሞ በዲፕሎማሲያዊ መንገድ ነው ማስቀጠል የምንችለውና ኢትዮጵያ እየሄደችበት የዲፕሎማሲያዊ መንገድ እነዚህን አዎንታዎችን ያገኝበት እና ኢትዮጵያ ትችላለች። አሁንም ደግሞ የቀይ ባህር ጉዳይ ያስፈልጋታል በሚለው ጉዳይ ላይ ጎረቤቶቻችንም እየወሰኑበትና እየተነጋገሩበት ይገኛል። ፕሬዚዳንቱ እንዳሉት ከሆነ ኢትዮጵያ የባህር በር የሌላት ሀገር ብትሆን ቀይ ባህር ላይ ለመቀመጥ ደግሞ ህጋዊ መንገዶች አሏት፣ ነገር ግን በዓለም አቀፍና ተቀባይነት መሮች መሰረት መሆን አለበትም ብለዋል። እንደሚታወቀው ኢትዮጵያ ከዚህ በፊትም ስታነሳቸው የነበረው ወደፊትም የምታነሳቸው ቀይ ባህር ላይ ዓለም አቀፍ ህግን በጠበቀና በዓለም አቀፍ ህግ መሰረት ነው። እንደሚታወቀው ዓለም አቀፍ ህግ እንደሚለው ከሆነ የባህር በር የሌላቸው ሀገራቶች ከጎረቤቶቻቸው ጋር የባህር በር ተጠቃሚነት መብት አላቸው ይላል። ስለዚህም ኢትዮጵያ የባህር በር ሌላትም መቶ ሰላሳ ሚሊዮን ህዝብ አላት። የመቶ ሰላሳ ሚሊዮን ህዝብ ደግሞ ተስፋ የሚወሰነው ቀይ ባህር ላይ ደግሞ ወስነን የራሳችን የባህር በር ሲኖረን ነው። እነዚህ ንደቶች ደግሞ በአለም አቀፍ ግና በአለም አቀፍ የዲፕሎማሲያዊ መንገድ ኢትዮጵያ እየተንቀሳቀሰች ትገኛለች። ቀይ ባህር ለቀጠናው ምን ያህል አቅም እንዳለው እናውቃለን። በተለይ ደግሞ ሀገራችን ኢትዮጵያ በቀጠናው ላይ ያላትን የጂኦ ፖለቲካ አቅም፣ የኢኮኖሚ አቅም እንደዚሁም ደግሞ አዳዲስ እያመጣቻቸው ያላቸው ቴክኖሎጂና የእድገት አንጻር ስንመለከት ለቀጠናው በጣም አስፈላጊና ወሳኝ ሀገር ነች። እነዚህ ሂደቶች የሚሰሩት ደግሞ ኢትዮጵያ የሌላትን በመስጠት እና ኢትዮጵያ ደግሞ ያላትን ለጎረቤቶቿ በመስጠት ነው እና ይሄ ሰጦ መቀበል የሚባለው መር ከጎረቤቶቻችን ጋር በመጠቀም ነው የሚሆነው። እንደሚታወቀው ፕሬዚዳንቱ እንግዲህ ከዚህ ጋር ተያይዞ ስለ ታላቁ ኢትዮጵያ ህዳሴ ግድብ አንስተዋል። ታላቁ ኢትዮጵያ ህዳሴ ግድብ ለአፍሪካ ቀንድ እድገትና የሀይል ውህደት ቁልፍና ትልቅ ሚና ይጫወታል ብሎ እንደሚታወቀው ታላቁ ኢትዮጵያ ህዳሴ ግድብ ለኢትዮጵያ ብቻ አይደለም፣ ለቀጠናው ላሉ ሀገራቶች ከፍተኛ የኃይል አማራጭ ነው የሚሆነው። ለጅቡቲ፣ ለኬንያ፣ ለተለያዩ ሀገራቶች የኃይል አማራጮችን እየሰጠን ነው። እነዚህ ሂደቶች ደግሞ ኢትዮጵያ ያላትን ሀብት ለጎረቤቶቿ እያካፈለች ነው። ህዳሴ ለአፍሪካ ቀንድ እንደ ጦርነት ማንሻ ሀሳብ ሊሆን አይገባም፣ ለአፍሪካ ቀንድ እንደ መልማትና የእድገት ምሳሌ ሊሆን ይገባልም ተብሏል። እንደሚታወቀው ቀይ ባህር ላይ እኛ መወሰን መብት የለንም። ነገር ግን የቀይ ባህር ሀገራቶች ደግሞ ለኢትዮጵያ የባህር በር በመስጠት የኢትዮጵያን እድገት ማፋጠን ይቻላል እና ኢትዮጵያም ደግሞ ያላትን እንደ ህዳሴ

ሌሎች ጉዳዮችን ደግሞ ለጎረቤቶቿ በመስጠት በቀጣይ ጊዜያቶች በባህር በር ጉዳይ ላይ ከጎረቤቶቻችን ጋር የምንነጋገር ነው የሚሆነው። በተለያዩ ጊዜያቶች እንደነዚህ አይነት ሀሳቦችን ስናነሳ አዎንታዊ ተቀባይነት የለንም ነበረ። በተለይ ደግሞ ኢትዮጵያ ስለ ቀይ ባህር ካነሳቻቸው አጀንዳ ጀምሮ እንደነ ግብፅ፣ ሶማሊያ፣ ኤርትራ የተለያዩ ሀገራቶች በተለያዩ ጊዜያቶች ሀሳቦችን ሲያነሱ ነበረ። የቀጠናው ወይንም ደግሞ በቀይ ባህር ዙሪያ የሌለ ሀገር ወደ ቀይ ባህር መጠጋት የለበትም ሲሉ ነበረ። ነገር ግን ይሄ ዓለም አቀፍ ሕግን ያላከበረ እና ዓለም አቀፍ ተቀባይነት የሌለው ጉዳይ ስለሆነ ኢትዮጵያ በሄደችበት መንገድ አሁን ላይ ደግሞ ሶማሌ ሀሳቧን ቀይራ ለኢትዮጵያ ቀይ ባህር ያስፈልጋታል ቀይ ባህር ላይ መቀመጥ አለባት የሚለውን አጀንዳ እንግዲህ የሶማሌው ፕሬዝዳንት ሀሰን ሼክ መሐመድ ከራሳቸው አንደበት ሰምተናል እና ኢትዮጵያ የሰራችው ትልቅ የዲፕሎማሲያዊ እንቅስቃሴ በተለይ ደግሞ በሀገራችን ብሎም ደግሞ በአለም አቀፍ ትልቅ ተቀባይነትን ያገኘ ሁኔታ እየሆነ መጥቷል በተለያዩ ጊዜያቶች እነዚህ ስራዎችን የምንሰራው አለም አቀፍ ህግን ተከትለን ነው እና አለም አቀፍ ህጎች ደግሞ እነዚህ ሂደቶችን ደግሞ የኢትዮጵያን የማደግና የመበልጸግ ሁኔታ ነው የሚያሳዩት መቶ ሰላሳ ሚሊየን ህዝብ አሁንም ቀይ ባህር ያስፈልጓል በተለያዩ ጊዜያቶች ቀይ ባህር ላይ መኖር አለብን ቀይ ባህር ላይ መቀመጥ አለብን የምንለው ዝም ብሎ እንደዚሁም ለጂኦ ፖለቲካ ፍላጎት ሳይሆን እንደዚሁ ኢትዮጵያ የማደግና የመበልጸግ ሁኔታ የሚወሰነው በቀይ ባህር ላይ ነው ለመቶ ሰላሳ ሚሊየን ህዝብ የወጪ ንግድ ማሳለጥ የሚያስፈልገው የባህር በር ነውና ኢትዮጵያ በቀጣይ ጊዜያቶች እንግዲህ የባህር በር የማግኘት እድሏ ከጊዜ ወደ ጊዜ እየጨመረ መጥቷል እንደዚሁም ፕሬዚዳንት አያስ ቀስላሴ ከሰሞኑ ባነሱት ሀሳብ የኢትዮጵያ የቀይ ባህር ጉዳይ ትልቅ ቅቡልነትን እያነሳ ይገኛል እንደዚሁም በአለም አቀፍ በሀገር አቀፍና በቀጠናውም ተቀባይነት እያገኘ ነው። በቀይ ባህር ጉዳይ ላይም በቀጣይ የምንሰራቸው ስራዎች ይኖራሉ ብለዋል። በቀጣይ ቀናቶች ደግሞ የኢትዮጵያ የቀይ ባህር ጉዳይ ላይ ምን አይነት ሀሳቦች ይነሳሉ፣ ምን አይነት አጀንዳዎች አሉ የሚለውን ደግሞ በቀጣይ ቀን በሌላ ፕሮግራም የምናመጣ ነው የሚሆነው። እንዴት አሉ? ይህ ሀሳብ ሚዲያ ነው። አብረውን ቢሰሩ ደስ ይለናል። በእኛ በኩል ለሰፊው ተደራሽነታችን እንዲተዋወቅ የሚፈልጉት ትምህርትና አገልግሎት አለዎት? ጥራቱን በጠበቀ ፕሮዳክሽን የልብዎትን በሚያደርስ መልእክት አጅበን እናስተዋውቅሎ በ0995 068772 ወይንም በ0111 250310 ይደውሉልን። ኑ አብረን እንስራ። ሀሳብ ሐሳብ ሚዲያ፣ ሁሉም ነገር ከሐሳብ ይጀምራል። ሌላ ሶስተኛ ጉዳያችን የሚሆነው እንግዲህ በዚህ ሳምንት በጣም ተጠባቂ የነበረው ጉዳይ ነው። ትናንትና መቋጫውን የተሰጠው የኖቤል ፒስ ፕራይስ ሽልማት ነበረ። እንደምናውቀው እንግዲህ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በተለያዩ ጊዜያቶች የሰላም ኖቤል ያስፈልገኛል በማለት የተለያዩ ጉዳዮችን ሲያነሱ ነበረ። በርካታ ጦርነቶችንም አስቁም ያለው ብለዋል። በእስራኤልና በሀማስ ታጣቂ ኃይሎች መካከል ያለውን ግጭት አስቁመዋል። እንደዚሁም ደግሞ በህንድና በፓኪስታን እንደዚሁም ደግሞ ከነሷቸው ሀሳቦች ጦርነት ውስጥ ያልተገባው የኢትዮጵያና የግብፅ ጉዳይን ደግሞ ጦርነቶችን አስቁም ያለው ያስፈልጉኛል ሲሉ ነበረ። ዶናልድ ትራምፕ በተለያዩ የዓለም መንግስታቶች ጫና እንዲደረግና ፒስ ፕራይስ እንዲሰጣቸው የተለያዩ እንቅስቃሴዎችን ቢሄዱም ነገር ግን የኖቤል ፒስ ፕራይስ ለዶናልድ ትራምፕ ሳይሆን ለቬንዙዌላ የፖለቲካ ተቃዋሚ ተሰጥቷል። እንግዲህ የዘንድሮ የፒስ ፕራይስ አሸናፊ የሆነችው የቬንዙዌላ የፖለቲካ ተቃዋሚ ማሪያ ኮራና ማቻዲ ይሆናለች። እንደሚታወቀው እንግዲህ የሰላም ኖቤልን ለማግኘት ዶናልድ ትራምፕ ከሄዱበት አንጻር ለዚች ፖለቲከኛ ሲሰጥ በርካቶች በጣም አግራሞትን ተጭሯቸዋል። ምክንያቱም ያልተጠበቀ ሁኔታ ነው እና እንደዚሁም ማሪያ የኖቤል ሽልማቱ እንደደረሳ ስትገልጽም እኔ እንዲያውም አልጠበቅኩትም ነበረ። ይሄ አጋጣሚ ለእኔ በጣም ትልቅ ነው። ያላሰብኩትና ያላቀድኩት ነገሮች ስለሆኑልኝ በጣም ደስ ብሎኛል ብላለች። እንደሚታውቀው እንግዲህ ፖለቲከኛ በተለያዩም በቬንዙዌላ ውስጥ ደግሞ የዲሞክራሲ መብቶችን ለማስፈን ላደረገቻቸው ትልልቅ ጥረቶች ነው የተሰጠውም ተብሏል። በቬንዙዌላ ውስጥ ያሉትን ብልሹ አሰራሮች እንደዚሁም በመንግስት ደግሞ የበላይነትና በመንግስት ጨቋኝነት ያለው ሁኔታዎችን በመቃወም በቬንዙዌላ ፖለቲካ ታሪክ ውስጥ በጣም ከፍተኛ ጫና መጣለች። እንደዚሁም የዲሞክራሲ ስርዓትን በቬንዙዌላ ውስጥ ለማስፈን ላደረገቻቸው ስራዎች እንግዲህ እነዚህ የፒስ ፕራይዝ ሽልማቶች ይገቧታል በርካቶች ይላሉ። ነገር ግን ዶናልድ ትራምፕን ተከትሎ ሌሎችም መንግስታቶች እንደዚሁም ለዶናልድ ትራምፕ ይገባቸዋል የሚል ሀሳቦችን እያነሱ ይገኛሉ። የሩሲያው ፕሬዚዳንት ቭላዲሚር ፑቲን የሰንድሮ የሰላም ኖቤል ሽልማት ሰላምና ደህንነትን ለሚያረጋግጡ መንግስታት ሳይሆን ለፖለቲከኞች ተሰጥቷል እያሉ ይገኛሉ። ነገር ግን ፒስ ፕራይስ ኮሚቴው እንዳለው ከሆነ ይህንን የሰላም ኖቤል ሽልማት የሰጠው በተሰራውና በተረጋገጡ መንገዶች ናቸው ተብሏል። እንደምናውቀው የአሜሪካው ፕሬዚዳንት ዶናልድ ትራምፕ ይህንን የሰላም ኖቤል ለማገኘት ያላደረጉ ጥረት የለም፣ ያልሞከሩት ስራ የለም፣ ያልፈነቀሉ ድንጋይ የለም። ነገር ግን አልተሳካላቸውም። እንደምናውቀው የአሜሪካው ፕሬዚዳንት በተለያዩ ጊዜያቶች በዚህ ጉዳይ ላይ የተለያዩ ፒስ ፕራይስ ያገኙ መሪዎችን ሲወቅሱ ነበረ። ከዚህም ጋር ተያይዘው እንግዲህ የቀድሞ የአሜሪካው ፕሬዚዳንት ኦባማን ሳይቀር ይህ ፒስ ፕራይስ አይገባቸውም ሲሉ ነበረ። እነዚህ ስራዎች ግን መጀመሪያ ስራዎች ተሰርተው ነው እና እንደዚህ አይነት ፒስ ፕራይሶች የሚገኙት። ለዶናልድ ትራምፕ ይህ የሰላም ኖቤል እንግዲህ ዶናልድ ትራምፕን ቢያስቆጣም የዘንድሮ የሰላም ኖቤል አላገኙትም። በቀጣይ ቀናቶች እንግዲህ ደግሞ ከዚህ ጋር ተያይዞ ምን አይነት አጀንዳዎች ይነሳሉ? የሰላም ኖቤል ሽልማት ውስጥ ደግሞ ዶናልድ ትራምፕ ይገባኛል ላይገባኝም በሚለው በቀጣይ ቀን ዶናልድ ትራምፕ የተለያዩ ሀሳቦችን ይዘው እንደሚመጡ እንጠብቃለን። ምክንያቱም ሰውየው በተለያዩ ጊዜያቶች የማወዛገብና አስገራሚ ሀሳቦችን የማንሳት አቅም ስላላቸው በእነዚህ ስራዎች ላይ እንግዲህ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በትናንትናው ዕለት በጣም ትልቅ ቁጣ ያነሱበት ጉዳይ ነበረ። ይህም ፒስ ፕራይስ አለማግኘታቸው በዓለም አቀፍ ደረጃ ዶናልድ ትራምፕ የሰሯቸው ስራ ፍሬያማ አይደሉም እንዲባል አድርጓቸዋል። ነገር ግን እሳቸው እንዳሉት ከሆነ ለእኔ የሰላም ኖቤል አይሰጠኝ እንጂ በተለያዩ ጊዜያቶች ጦርነቶችን አስቆማለሁ፣ የሰላም ስምምነቶችን አመጣለሁ፣ ከተለያዩ ሀገራቶች ሰላማዊ እንቅስቃሴን አደርጋለሁ ብለዋል። በቀጣይ እያሰቧቸውን እንግዲህ የሰላም ስምምነቶችን ለመፈጸም እንቅስቃሴያቸውን ይገድባሉ ወይን ሲሰራሉ የሚለው ተጠባቂ ነው። እንደምናውቀው በራሽያ እና ዩክሬን ያለውን ጦርነት ለማስቆም ሰፊ እንቅስቃሴ እያደረጉ ይገኛሉ። ከዚህ ጋር ተያይዞ ዶናልድ ትራምፕ ምንም አይነት የሰላም እንቅስቃሴን አላቁምም የሰላም ኖቤል አልተሸለምኩም ማለት የኔን ስራ ያቆመዋል ማለት አይደለም። ነገር ግን ባለማግኘታቸው የከፍ የከፋቸው ይመስላሉ። ምክንያቱም ይህንን የሰላም ኖቤል ለማግኘት በተለያዩ የዲፕሎማሲያ እንቅስቃሴዎቻቸው፣ በተለያዩ ጊዜያቶች ስብሰባዎቻቸው፣ እንደዚሁም በተለያዩ ጊዜያቶች መድረኩን ሲያገኙ የሰላም ኖቤል ያስፈልገኛል እነዚህ እነዚህ ጦርነቶችን አስቀርቻለሁ ሲሉ ሀሳቦችን ያነሱ ነበረ እና ዶናልድ ትራምፕ እንደጠበቁትና እንደ ሀሳቡት ሳይሳካላቸው ቀርቷል። ነገር ግን በቀጣይ ጊዜያቶች ደግሞ በዚህ የፒስ ፕራይስ ጉዳይ ላይ ምን አይነት አጀንዳዎች ይመጣሉ የሚለውን ደግሞ በሌላ ቀን ተመልክተ ነው ወደ እናንተ ማደርሳችሁ ነው የሚሆነው። ሌላ የመጨረሻ ጉዳይ የሚሆነው እንግዲህ በዚህ ሳምንት በተለይ ደግሞ በዓለም አቀፍ ደረጃ በጣም ተቀባይነት ያገኘ እና በብዙዎች ዘንድ መልካም የተባለው ጉዳይ ነው። እንደምናውቀው በሁለት ዓመታትን ያስቆጠረው በእስራኤል እና በሐማስ መካከል የነበረው የትጥቅ ትግል እንግዲህ ሙሉ ለሙሉ የተኩስ አቆም ስምምነት ተፈጽሟል። ከትናንትና ጀምሮ የተኩስ አቆም ስምምነቱ ተደርጓል። ከዚህ ጋር ተያይዞ እንግዲህ እነዚህ ሁለቱ ኃይሎች እንግዲህ ወደ ሰላም ስምምነት መምጣታቸው በተለይ ደግሞ ለፍልስጤማያኖች ትልቅ እፎይታን የፈጠረ ጉዳይ ነው። በርካታ ፍልስጤማያኖች በዚህ ሁለት ዓመት በነበረው ጦርነት ምክንያት በርካታ ወድመቶች ደርሰዋል። ጋዛ ሙሉ ለሙሉ በሚባል ደረጃ ወድማለች። ከዚህ በፊት እንደተመለከትናቸው በርካታ ሰዎች በምግብ ጥረት፣ በሕክምና ጥረት እንደዚሁም ደግሞ በተለያዩ ጉዳዮች ምክንያት የተለያዩ ጉዳቶች ደርሶባቸዋል። በጦርነቱ የሞቱ በርካታ ሚሊዮን ፍልስጤማያኖች አሉ። ከዚህ ጋር ተያይዞ የተለያዩ ሀገራቶች ለፍልስጤም የሀገርነት እውቅና ለመስጠት እንቅስቃሴዎችን እያደረጉ ነበረ። ከዚህ ጋር ተያይዞ እንግዲህ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ያመጡትን የሰላም ስምምነት ሐማስም እስራኤልም ተቀብለው እንግዲህ ወደ ሰላም ስምምነት ተመጧል። ከትናንት ጀምሮ የተኩስ አቁም ስምምነቱ ከተደረገ በኋላ ከትናንት በፊትም በነበሩት ቀናቶች እንግዲህ ወደ ጋዛ ሰርጥ የተለያዩ የሰብአዊ እርዳታዎች እየገቡ ነው። የተለያዩ የሕክምና፣ የምግብ እንደዚሁም የተለያዩ አገልግሎቶች እየተሰጡ ይገኛሉ። ከዚህ ጋር ተያይዞ ደግሞ ዛሬና ነገ ተግባራዊ ይደረጋል ተብሎ የሚጠበቀው ዋነኛ ጉዳይ እንግዲህ ሁለቱም የሰላም ስምምነቱን ከተፈራረሙ በኋላ እስራኤልም በጋዛ ሰርጥ የያዘቻቸውን ግዛቶች ለቃ መውጣት ነው። ሐማስም እንግዲህ ያገታቸውን እስራኤላውያኖች የመልቀቅ ጉዳይ በጣም ተጠባቂ ጉዳይ ነው። ምክንያቱም የዚህ የተኩስ አቁም ስምምነት የተስማሙት እነዚህ ሁለት አካላቶች እነዚህ ጉዳዮችን ለመፈጸም ነው። እስራኤል አሁን እንቅስቃሴ እያደረገች ትገኛለች። በቦታው ላይ ምንም አይነት የተኩስ ልውውጦች የሉ፣ ምንም አይነት የጦርነት እንቅስቃሴዎችን እያደረገች አትገኝም። ነገር ግን ታጋቾቹ የማይለቀቁ ከሆነ እስራኤል ቦታውን ለቃ የመውጣት ፍላጎት የላትም። አሁን ላይ እያደረገችው ያለችው እንቅስቃሴ ትንሽ ከቦታዎቹ ገሸሽ ማለት እንጂ ጋዛን ሙሉ ለሙሉ ለቀው የመውጣት አሳብ አይደለም። ከዚህ ጋርም ተያይዞ እንግዲህ እስራኤል ጦር ቦታዎችን ለቆ እየወጣ ባለበት ሰዓት በርካታ የሚሆኑ ፍልስጤማውያኖች ወደ ቦታቸው እየተመለሱ ይገኛሉ። ለዚህም ለፍልስጤማውያኖች እፎይታን የፈጠረ ጉዳይ ነው። እንደምናውቀው በጋዛ ሰርጥ በርካታ ውድመቶች ሲደርሱ ፍልስጤማውያኖች ከመሆናቸውም በላይ ደግሞ ከቦታቸው የመፈናቀል እና ወደ ሌላ ቦታዎች የመሰደድ ጉዳይ በጣም አሳሳቢውና አንገብጋቢው ጉዳይ ነበረ። እነዚህ ጉዳዮች ደግሞ ፍልስጤማያኖች ከቦታቸው የመሸሽና ወደ ሌላ ቦታ ሄደው እንዲሰፍሩ እስራኤል ባመጣቸው ሀሳብ ላይ በርካታ የዓለም ሀገራቶች ተቃውሞ ሲያሰሙ ነበረ። ፍልስጤማያኖችንም ለመቀበል በርካታ ሀገራቶች አንፈልግም ሲሉ ነበረ። በዚህም ጉዳይ እንግዲህ የተለያዩ የአፍሪካ ሀገራቶች ሀገራችን ኢትዮጵያን ጨምሮ ደቡብ ሱዳን፣ ሱዳን፣ ሶማሊያ ሶማሊላንድ እንደዚሁም ኢጅፕትን የመሳሰሉ በርካታ የአፍሪካ ሀገራቶች እንደዚሁም የተለያዩ ሀገራቶች እነዚህ ፍልስጤማያኖችን እንዲቀበሉ የተለያዩ ጥያቄዎች ቀርበው ነበረ። እነዚህም ጥያቄዎች ውድቅ ከመደረጋቸው ጋር ተያይዞ እስራኤል የወሰነችው ውሳኔ እነዚህን ሰዎች በኃይልና በጉልበት ከቦታቸው ማባረር ነበረ። በተለያዩ መጠለያ ካምፕ የሚኖሩ ፍልስጤማያኖችን መጠለያ ካምፓቸውን እስከ ማውደም ደረጃ ተደርሶ ነበረ። እነዚህ ሂደቶች በነበሩበት ሁኔታ እንግዲህ የተለያዩ የዓለም መንግስታቶች ከፍተኛ ተቃውሞ ሲያስነሱ ነበረ። እንደነ ፈረንሳይ፣ እንግሊዝ፣ ፖርቹጋል የመሳሰሉ ሀገራቶችም ደግሞ ለፍልስጤም የሀገርነቱን እውቅና ከሰጡ በኋላ በአሜሪካው ፕሬዚዳንት ዶናልድ ትራምፕ ሀሳብ አመንጪነት እንግዲህ በሁለቱ ኃይሎች መካከል የሰላም ስምምነቱ ተፈርሟል። የተኩስ አቁም ስምምነቱ ከተፈረመም በኋላ በሁለቱ ኃይሎች መካከል እስካሁን ምንም አይነት የተኩስ ልውውጥ እየተሰማ አይደለም። ይህም መልካም የሚባል ዜና ነው። እንደዚሁም ወደ ጋዛ ሰርጥ የተለያዩ የሰብአዊ ድጋፍ እርዳታዎች እየገቡ ነው። የተለያዩ ቁሳቁሶች ለእርዳታ እየተሰጡ ነውና እና ከዚህ ጋር ተያይዞ በሌላ ቦታ የሚገኙ ፍልስጤማውያኖች ወደ ቦታቸው እየተመለሱ ይገኛሉና በዚህም ሳምንት ከነበሩ አበይት ጉዳዮች መካከል ይሄ በጣም በትልቁ የሚነሳ ነው። ምክንያቱም ለፍልስጤማውያኖች እኛም በተለያዩ ጊዜያቶች ስናነሳ የነበረው ጉዳዮች ነበሩ። ለፍልስጤም የሀገርነት እውቅና የተለያዩ መንግስታቶች እንቅስቃሴ የሚያደርጉ ፍልስጤም የሀገርነት እውቅና ከተሰጠ በኋላ በጋዛ ሰርጥ ያሉ ውድመቶችን እንዴት መመለስ ይቻላል? በጋዛ ሰርጥ አሁንም የእስራኤል ጦር አለ። የእስራኤል ጦር ቦታውን ለቆ ማይወጣ ከሆነ ለነዚህ ፍልስጤማያኖች ተስፋቸው ምንድን ነው? በቀጣይ ጊዜያቶች ውስጥ እነዚህ ፍልስጤማያኖች የት ነበረ መስፈሪያቸው የሚባለው ጉዳይ በጣም አንገብጋቢ ነበረ። ይህም የተኩስ አቁም ስምምነት በጣም ዋነኛና ወሳኝ የሚያደርገው ደግሞ ፍልስጤማያኖች ወደ ቦታቸው እንዲመለሱ ያደርጋቸዋል። በጋዛ ሰርጥ ያለው ጦርነት እንዲቆም ይደረጋል። በጋዛ ሰርጥ የሰብዓዊ እርዳታ፣ የቁሳቁስ እርዳታ እንደዚሁም የተለያዩ ድጋፎች ይደረጋሉና። ከዚህ ጋር ተያይዞ ለፍልስጤማያኖች ትልቅ እፎይታን የፈጠረ ነው። በዚህ ሳምንትም በተለያዩ ማህበራዊ ሚዲያዎች ላይ ስንመለከተ የነበረ ነበረ የተኩስ አቁም ስምምነቱ ከተፈጸመ በኋላ በርካታ ፍልስጤማያኖች ወደ አደባባይ እየወጡ ደስታቸውን ሲገልጹ የተመለከትንበት ጉዳይ በዓለም ደረጃ መነጋገር የነበረ ጉዳይ ነው። ይህም ደግሞ ፍልስጤማያኖች በቦታቸው በመኖሪያቸው ባሉበት አካባቢ ምን አይነት ጫናዎች ሲደርሱባቸው የነበሩ ሁኔታዎችን ያስመለከተ ነው። ከዚህ በፊት የተለያዩ ቪዲዮችን እና የተለያዩ ምስሎችን ስንመለከት ነበረ ፍልስጤማያኖች ላይ የሚደርሱ ጉዳቶች የሚደርሱ ችግሮች እንደዚሁም በረሃብ፣ በችግር፣ በህመም በተለያዩ ምክንያቶች ፍልስጤማያኖች ሲሞቱ ሲሰቃዩና በተለይ ደግሞ የሰብአዊ እርዳታ ለማግኘት በሚሄዱ ሰዎች ላይ በሚተኮስ ተኩስ በጣም በዓለም ህዝብ ደረጃ መነጋገሪያና እና አሳዛኝ የነበረ ጉዳይ ነው። በርካታ አለም ሲንቀሳቀስበት የነበረው ጉዳይ በዚህ ሳምንት መቋጫውን ያገኘ ይመስላል። ነገር ግን ይሄ ጉዳይ ከተቋጨ በኋላ በቀጣይ ቀናቶች ምን አይነት ተፈጻሚ ይኖራሉ? ሀማስ እነዚህ ታጋቾችን የሚለቅ ከሆነ በቀጣይ ቀናቶች ደግሞ የእስራኤል ጦርስ ቦታውን ለቆ ይወጣሉ ወይ? በተለይ ደግሞ አሜሪካና እስራኤል ያሰቡት በጋዛ ሰርጥ አዲስ ከተማ የግንባት ፕሮጀክታቸውንስ እንዴት ያቆሙታል? በተለይ ደግሞ በደቡባዊ ጋዛ ላይ ደግሞ የታሰቡ ትልቅ ሪዞርትስ በቀጣይ ቀናቶች እንዴት ነው ተፈጻሚ የሚሆኑ የሚለው በጣም አንገብጋቢና ትልቅ ጉዳይ ነው ምክንያቱም እስራኤል እንደ እቅድና እንደ ፖሊሲ ይዘ የወጣችና በፓርላማ ያጸደቀችው በጋዛ ሰርጥ አዲስ ከተማ ምን የገንባት እቅድ ነበራትና እነዚህ እቅዶችስ በቀጣይ ቀናቶች ተግባራዊ ላለመደረጋቸው ምን አይነት ዋስትና አላቸው? ይሄ ተኩስ አቁም ስምምነት ከተፈረመ በኋላ እስራኤል አዳዲስ ጥቃቶችን ለመፈጸሟ፣ ወደ አዳዲስ ግዛቶች ላለመስፋፋቷ፣ የያዘቻቸውን ግዛቶችም ደግሞ እንደገና በሀይል ሌሎች ግዛቶችን ስለመጨመር ምን አይነት እቅዶችን ይዛ ትንቀሳቀሳለች የሚለው በጣም ትልቅ ጉዳይ ነው። ይሄ ተኩስ አቁም ስምምነት በዚህ ሳምንት ትልቅ አጀንዳ ቢሆንም ነገር ግን በቀጣይ ቀናቶች ደግሞ የሚፈጠሩ ትልቅ አበይት ጉዳዮች ይኖራሉና በቀጣይ ቀናቶች ደግሞ በጋዛ ሰርጥ እንደዚሁም በእስራኤልና በሀማስ ታጣቂዎች መካከል የተደረገው የሰላም ስምምነት በቀጣይ ቀናቶች ምን አይነት አንድምታ ይኖረዋል ይኖራል የሚለው በሌላ ቀን በሌላ ፕሮግራም ይዤላችሁ መመጣ ነው የሚሆነው። ለዛሬ የነበሩኝ ፕሮግራም እዚህ ጋር በቃው። እናንተም ከፕሮግራማችን ጋር ብራችሁን ስለቆያችሁ ከልብ እያመሰገኑ የዩቲብ ቻናላችንን ሰብስክራይብ፣ ላይክ፣ ሸር ልታደርጉ እየጋበዙ በቀጣይ ቀን በሌላ አዳዲስ አጀንዳዎች እስከመመለስ ቸር ቆዩ። እንዴት አሉ? ይህ ሀሳብ ሚዲያ ነው። አብረውን ቢሰሩ ደስ ይለናል። በእኛ በኩል ለሰፊው ተደራሽነታችን እንዲተዋወቅ የሚፈልጉ ትምህርትና አገልግሎት አለዎት? ጥራቱን በጠበቀ ፕሮዳክሽን የልቦትን በሚያደርስ መልእክት ታጅበን እናስተዋውቅሎ። በ0995 06 8772 ወይም በ011 125 03 10 ይደውሉልን። ኑ አብረን እንስራ። ሀሳብ ሚዲያ ሁሉም ነገር ከሀሳብ ይጀምራል።